ኤማኑዌል ማክሮን ኦን ወንስዴይ ካልድ ራሻ ትርት ዩሮፕ ኢማኑዌል ማክሮን በሩሲያ ላይ ኒውክለር ለመጠቀም ዝቷል። ሩሲያም ለማክሮን ምላሽን የሰጠች ሲሆን ፕሬዚዳንቱም ሶስተኛውን የዓለም ጦርነት ለመጀመር ፍላጎታ አላቸው ስትል ከሳለች። ማክሮን ሰድ ሂ ውድ ኦፕን ድቤት ኦን ኤክስተንዲንግ ፍራንስስ ኒክሊር ዲተረንት ኢሪቴተድ ቭላዲሚር ፑቲን። አሜሪካም የደህንነት መረጃን ለዩክሬን መስጠት ማቆሟ መዘዝ ይዞ መጥቷል በምዕራቢያን መረጃ ሲተኮሱ የነበሩት የዩክሬን የጦር መሳሪያዎች የብረት ክምር ሆነው ቀርተዋል። ቮሎድሚር ዜሌንስኪ በመጨረሻም እጅ ሰጥተዋል። ቀጣይ ሳምንት ወደ ሪያድ በማምራት ድርድር ለማድረግ ተስማምቷል። ሰላም ጤና ይስጥልን፣ የተከበራችሁ የሰሞንኛ ቤተሰቦች የተለያዩ ወታደራዊ መረጃዎችን ወደ እናንተ ለማድረስ ዝግጅታችንን አጠናቀናል። ላይክና ሰብስክራይብ እያደረጋችሁ መረጃዎቻችንንም እየሰማችሁ እስከ ፍጻሜው አብራችሁን ቆዩ። ኢማኑኤል ማክሮን ኒውክለር ለመጠቀም ዛቱ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይ የኒኩለር አቅሟን በመጠቀም ሌሎች የአውሮፓ ሀገራትን ለመጠበቅ የሚያስችል ስምምነት እንደሚያወጡ አስታውቋል። ከዚህ ቀደም በነበረ ስምምነት መሰረት አሜሪካ ኒኩለር የሌላቸውን የአውሮፓ ሀገራት በኒኩለር አቅሟ ለመጠበቅ ቃል ገብታ የነበረ ሲሆን የዶናልድ ትራምፕን ወደ ስልጣን መመለስ እናም ከአውሮፓ ጋር ያላቸው ግንኙነትም እየሻከረ መምጣት ዶናልድ ትራምፕ ይህን ስምምነት ያነሳሉ የሚል ስጋትን ፈጥሯል። ይህን የተመለከቱት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይ የአሜሪካንን ሚና በመተካት ልትወጣ እንደምትችል ይፋ አድርጓል። የኢማኑዌል ማክሮን አዲስ ሀሳብ ተከትሎም እንደ ፖላንድ፣ ላቲቪያና ሉቴኒያን የመሳሰሉ ከዚህ ቀደም በአሜሪካ የኒኩለር አቅም የሚጠበቁ ሀገራት የፈረንሳዩን ፕሬዝዳንት ሀሳብ በደስታ ተቀብሏል። ቀጣዩ የጀርመን ቻንስለር ይሆናሉ ተብሎ የሚጠበቁት ፍሬዴሪክ ሜርዝ በበኩላቸው የኒኩለር ክፍፍል እንዲጨምር ጥሪን አቅርቧል። ከአውሮፓ ሀገራት ጋር ከሚደረገው አስቸኳይ ስብሰባ አስቀድሞ ንግግር ያደረጉት ፕሬዚዳንት ኢማኑኤል ማክሮን የአውሮፓ ሀገራት የወደፊት እጣ ፋንታም በአሜሪካና ሩሲያ ሊወሰን አይገባም፣ የራሳችንን እጣ ፋንታ ወደ መወሰኑ መግባት አለብንም ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አሜሪካ ከአሁን በኋላ ከጎናቸው ማትሆን ከሆነ ፈረንሳይና አውሮፓ መዘጋጀት እንዳለባቸውም ተናግሯል። ራሳችንን ለመጠበቅ አንድና ቁርጠኛ መሆን አለብን ያሉት ማክሮን የአውሮፓ እጣ ፈንታም ከዋሽንግተንና ሞስኮ ጋር መታሰር እንደሌለበት ገልጿል። ፕሬዚዳንቱ አሜሪካ ከእኛ ጎን እንደምትቆም ማመን ብንፈልግም፣ ይህ የማይሆን ከሆነ ግን ለእርሱ መዘጋጀት አለብን ብሏል። በተጨማሪም ሩሲያም ለዩክሬን ብቻ ሳይሆን ለሀገራቸው ፈረንሳይና ለመላው አውሮፓ ስጋት ነች ሲሉም ተደምጧል። ስለ ዩክሬን ጉዳይ ለመምከር የተገናኙ አውሮፓ መሪዎች ሀገሪቱን ከማስታጠቅ ባሻገር ከአሜሪካ ታገኝ የነበረውን እርዳታ እንደሚቋረጥ በፕሬዝዳንት ዶናልድ ትራምፕ የተገለጸላትን ኬቭ በምን አይነት መንገድ ይበልጥ መደገፍ እንደሚችሉ ይወያያሉ ተብሎ ይጠበቃል። የዩክሬኑ ፕሬዝዳንት ቮሎድሚር ዜሌንስኪም በስብሰባ ላይ እንዲሳተፉ ተጋብዟል። ከኢማኑኤል ማክሮን ንግግር ጋር ተያይዘው አስተያየት የሰጡት የሩሲያው ፕሬዝዳንት ቭላዲሚር ፑቲን አንዳንድ ግለሰቦች ናፖሊዮን ቦናፓርቲ በሩሲያ የደረሰበትን ሽንፈት እስካሁን መቀበል አልቻሉም ሲሉ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ሸንቆጥ አድርጓል። ፈረንሳይ ጦር አለቃ ናፖሊዮን ቦናፓርቲ በ16ኛው ክፍለ ዘመን ወደ ሩሲያ ዘመቻን አድርጎ በሩሲያ መሸነፉ ይታወቃል። የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ከማክሮን ንግግር ጋር ተያይዘው አስተያየትን የሰጡ ሲሆን የፈረንሳዩ ፕሬዝዳንት ሶስተኛውን የዓለም ጦርነት ለማስነሳት የሚጥሩ መሪ ናቸው ሲሉ ወርፏቸዋል። አሜሪካ የደህንነት መረጃን ለዩክሬን ማቋረጧ ክፍተት ፈጥሯል። የምዕራባውያን መሳሪያዎች በዩክሬን ስራ አቁመዋል። ለሶስት አመታት በዘለቀው የዩክሬንና ሩሲያ ግጭት ዩክሬን ከምዕራባውያን ሀገራት በሚሰጧት መሳሪያዎች ላይ ጥገኛ ሆና ቆይታለች። ለዩክሬን ከተሰጧት የምዕራባውያን መሳሪያዎች መካከል ደግሞ አንዱ ስቶርም ሻዶ የተሰኘው ክሩዝ ሚሳይል ነው። ጠላትን ለይቶ በመምታትና የሚፈለገውን ኢላማ በቀላሉ በማግኘት ዝናን ያተረፈው ስቶርም ሻዶም አሁን በዩክሬን ውስጥ አገልግሎት ማቆሙ ተሰምቷል። ከዩክሬኑ ፕሬዝዳንት ፍሎርሜል ዜሌንስኪ ጋር ዱላ ቀረሽ ጭቅጭቅ ውስጥ የገቡት ዶናልድ ትራምፕ አሜሪካ ለዩክሬን ተሰጠው የነበረውን የደህንነት መረጃ ማቋረጣቸውን ተከትሎ በአሜሪካ የደህንነት መረጃም ይተኮሱ የነበሩ መሳሪያዎች በዩክሬን ስራ ቁሟል። ከነዚህ መሳሪያዎች ውስጥ አንዱ የሆነው እንግሊዝ ሰራሽ ስቶርም ሻዶ በአሁኑ ሰዓት ጥቅም የሌለው የብረት ክምር ሆኖ መቀመጡም ተሰምቷል። አሜሪካ የደህንነት መረጃዎችን ለዩክሬን እንደማትሰጥ ቀድማ ያሳወቀች ሲሆን፣ አሁን ደግሞ አጋሯ እንግሊዝም ከአሜሪካ የምታገኘውን መረጃም ለዩክሬን አሳልፋ መስጠት እንደማትችል ከአሜሪካ ተነግሯታል። ይህ ውሳኔ ታዲያ ዩክሬን ከሩሲያ የሚመጡትን ድሮኖች ተዋጊ ጄቶችና የጦር አውሮፕላኖች ቀድማ እንዳታውቅ የሚያደርጋት ሲሆን የምዕራባውያንንም የአየር መከላከያ ዘዴዎች እንዳትጠቀም ያደርጋታል። ዩክሬን ጦርነቱ ከተጀመረ ወዲህ የሩሲያን ግዛቶች ጭምር በስቶርምሻዶ ሚሳኤል ሚሳይል በመምታት ከፍተኛ ስኬትን ማግኘት ችላለች። በ1990ዎቹ የተሰራውና በዓለም ላይ ከሚገኙ የአየር መከላከያ ሚሳይሎች መካከል ከቀዳሚዎቹ የሚመደበው ስቶርምሻዶ የተሰኘው ሚሳይል በፈረንሳይ ውስጥ ስካልፕ የሚል ስያሜ አለው። 1300 ኪሎ ግራም የሚመዝነው ስቶርም ሻዶ ሚሳኤል 5 ሜትር ርዝመት ያለው ሲሆን ከ900 ኪሎ ሜትር በላይም በሰዓት መጓዝ ይችላል። ሚሳኤሉ ከኔቶ ጂፒኤስ ጋር የሚገናኝ ሲሆን፣ ያለ ኔቶ ጂፒኤስ የሚተኮስ ከሆነ ውጤታማነቱ አነስተኛ ነው። ሃይማርስ የተሰኘውና ከአሜሪካ ለዩክሬን የተሰጠው የአየር መከላከያ ዘዴም ተመሳሳይ ጣፋንታ ሊገጥመው እንደሚችል መረጃዎች እየወጡ ይገኛሉ። ዩክሬን በበኩሏ ይህንን ክፍተት ለመሙላት የራሷን ዘዴ እየዘየደች ሲሆን ድሮንና ሌሎችም ዘዴዎችን በመጠቀም የሩሲያን እንቅስቃሴ ለመሰለል እቅድን ይዛለች። ዜሌንስኪ እጅ ሰጡ። ድርድሩ ሊጀመር ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የፊታችን ሰኞ ወደ ሳውዲ አረቢያ እንደሚያቀኑ ተናገሩ። ፕሬዝዳንቱ የአውሮፓ ህብረት ትላንት በብራሰልስ አስቸኳይ ስብሰባ ሲያደርግ በሰጡት መግለጫ በሪያድ ቆይታቸው ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር እንደሚወያዩ ገልጸዋል። ከዚህ በኋላ የልዑክ ቡኔ በሳውዲ አረቢያ ቆይቶ ከአሜሪካ ባለስልጣናት ጋር ይወያያል። ዩክሬን ሰላም እንዲሰፍን አጥብቃ ትፈልጋለች ብሏል። ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ሲመክሩ ከታየው ትርክ በኋላ ግንኙነታቸው እየተሻሻለ መምጣቱን መናገራቸውንም አልጀዚራ ዘግቧል። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቪ ዊትኮፍ ትናንት በሰጡት መግለጫ ዜሌንስኪ የሰላም ስምምነቱን እንደሚፈልጉ የሚጠቅስ ደብዳቤ ለትራምፕ ልከዋል ብሏል። በቀጣዩ ሳምንት በሪያድ አሊያም በጅዳ የሚደረገው ድርድርም ለዘላቂ የሰላም ስምምነት በር የሚከፍት የተኩስ አቁም ስምምነት ይደረስበታል ተብሎ እንደሚጠበቅ አብራርተዋል። ዩክሬን የተኩስ አቁም ስምምነት መፈረም፣ ሩሲያም የተቆጣጠረቻቸውን ግዛቶች የግሏ አድርጋ እንድትቀጥል ያደርጋል የሚል ስጋት አላት። ፕሬዚዳንት ትራምፕን ጨምሮ የአሜሪካ ባለስልጣናትም ኬቭ በሞስኮ የተነጠቀችውን መሬት ዳግም የማግኘት እድሏ ጠባብ እንደሆነም ሲናገሩ ቆይቷል። ትራምፕ ትናንት ምሽቱን በነጩ ቤተ መንግስት ከጋዜጠኞች ጋር በነበራቸው ቆይታም ዩክሬን ስምምነት መፈራረም እንደምትፈልግ አስባለሁ፣ ምክንያቱም ምንም አማራጭ የላትም ብለዋል። ሩሲያም ብትሆን እኔ በማቀው የተለየ ምክንያት ስምምነት ትፈልጋለች፣ እርሷም አማራጭ የላትም ሲሉ ነው የሳውዲው የቀጣይ ሳምንት ምክክር ተስፋም ሰጪ ነገር እንደሚታይበት የጠቆሙት። የፕሬዝዳንት ዶናልድ ትራምፕ ከሩሲያው ቭላድሚር ፑቲን ጋር ግንኙነትን የማደስ ፍላጎትና ለዩክሬን የሚደረግ ወታደራዊ ድጋፍ መቋረጥ አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል ማሳየቱን የሚጠቅሱ የአውሮፓ መሪዎች ከሰሞኑ ተከታታይ ምክክር እያደረጉ ይገኛሉ። በትላንትና ዕለትም ፕሬዚዳንት ዜሌንስኪ ጭምር የተሳተፉበትን ምክክር በቤልጅየም ብራሰልስ አካሂደው ለኪየቭ ተጨማሪ ወታደራዊ ድጋፍ ለማድረግ ተስማምቷል ክሬምሊን የፈረንሳይና ብሪታንያን ጨምሮ የአውሮፓ መሪዎች ከሰሞኑ እየሰጡት ያለውን አስተያየት ግጭት የሚያባብስ ነው በሚል ስትቃወመውም ታይታለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ አውሮፓውያን ወደ ዩክሬን ሰላም አስከባሪ ኃይል የሚልኩ ከሆነ በሞስኮ ላይ የእጅ አዙር ሳይሆን የቀጥታ ጦርነት እንዳወጁን ቆጥሯለን ማለታቸውም ይታወሳል። ሌላኛው ጦርነት በደቡብ ሱዳን። የደቡብ ሱዳን ዋነኛ ተቃዋሚ ፓርቲ ወታደራዊ ክንፍ የጦር አዛዥ ጄኔራል መታሰር ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት የቋጨውን የሰላም ስምምነት የጣሰ ነው ሲሉ የተቃዋሚው ቃል አቀባይ ተናገሩ። ጄኔራል ገብርኤል ዲዮፕላም እንዲሁም በተቋሙ ላይ ያለው የሱዳን ሕዝቦች ነፃ አውጪ እንቅስቃሴ ከፍተኛ ባለስልጣናት በዚህ ሳምንት መጀመሪያ ለእስር ተዳርጓል። በቁጥጥር ስር ያሉት የጦር ጄኔራልንም ከፍተኛ ባለስልጣናቱ በአውሮፓያኑ 2013 ከፕሬዝዳንት ሳልቫኪር ጋር ከፍተኛ ሽኩቻ ውስጥ የገቡት የምክትል ፕሬዝዳንቱ ሪክ ማቻር አጋር ናቸው። በሳልቫኪርና በምክትላቸው የተነሳው የስልጣን ውጥረት ሀገሪቷንም ደማፋሳሽ ወደሆነም የእርስ በርስ ጦርነት መክተቱ ይታወሳል። ሐሙስ ጠዋት የማቻር ቃል አቀባይ ፓርቲያቸው ባለስልጣኖቻቸው የት እንዳሉ ወይም የት እንደታሰሩ አያውቁም ብሏል። ሁኔታዎች የበለጠ እንዳይባባሱ የተቻለን ሁሉ እናደርጋለን፣ ነገር ግን እቺ ሀገር ዳግም ወደ ጦርነት እንዳትመለስ የፖለቲካ ቁርጠኝነቱን ማሳየት ያለባቸው የሰላም አጋሮቻችን ናቸው ሲሉ ፖክቦዝ ባሉዋንግ ተናግሯል። የአገሪቱ ፕሬዝዳንት ሳልቫኪር ደቡብ ሱዳን ተመልሳ ወደ ጦርነት አትገባም ሲሉ መናገራቸውን የመንግስት ቃል አቀባይ ማኪው ሮብለት በመዲናዋ ጁባ ለጋዜጠኞች በሰጡት መግለጫ አስታውቋል። የተቃዋሚዎቹ ባለስልጣናት የታሰሩት ከሕግ ጋር በመጋጨታቸው እንደሆነም ቃል አቀባዩ አክሏል። በአውሮፓውያኑ 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲስቱ ሀገር ናት። ነጻነቷን ከተቀዳጀች ከሁለት ዓመት በኋላ ፕሬዚዳንት ሳልቫ ኪር ሙሉ ካቢኔያቸውን በማባረር እንዲሁም ምክትላቸውን ማቻርን ያልተሳካ መፈንቅለ መንግስት አስነስተዋል ሲሉ ይወነጅላሉ። በዚሁም የተነሳ ሀገሪቱ ደማፋሳሽ የእርስ በርስ ጦርነት ውስጥ ገብታ ነበር። 400000 ሰዎች ህይወታቸውን ካጡ እንዲሁም 2.5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀሉ ከአምስት ዓመታት በኋላ በአውሮፓውያኑ 2018 የሰላም ስምምነት ላይ ተደረሰ። ሆኖም እስካሁን ድረስ የሰላም ስምምነቱ በጽና መሰረት ላይ ሊቆም አልቻለም።